አረጋቸዋለሁ። ጂጂ ማፊሽካ ብትይ እሷ ቤት ሁላ ገብተሽ ነበርሽ። ማፊሽካ ቤት የገባሁት አንተን ላበሽቅ እኮ አይደለም እኮ፣ ስለራሴ ላውራ ነው። ይሄንን የመግባ ስማ፣ እኔ እንደዚህ የመግባት አቅሙ ካለኝ ጃግና ነኝ። ሁሉም ጋር ገብቼ አንተን የማናደድ ብቃት ካለኝ የምፈልገው እኮ አንተን ማናደድ ጻሬ ከአንተ ጋር ከሆነ አንተን ማናደድ እኮ ነው ምፈልገው፣ አንተ እንድትናደድብኝ እኮ ነው ምፈልገው። ስለዚህ ማናደጃለው ማለት ነው። ማራ ምን እንደና አንተ በቃ አሁን አሁን እኮ ነ እኔ አልኮች እኮ ሰው ጋር በመሽከርከር ሰው ብቻህን ቁጭ ብዬ ነው ማመሽከው። አንተ ብቻህን ቁጭ ብለህ የምትና አንተ ቁጭ ብለህ ብቻህን የምትናገረው እኮ ይሆናስ። አንደኛ ነገር የፈለግከውን ሰው የመናገር የፈለግከውን ነገር ስትናገር ማንም አንተ ላይ ምንም እንደማያመጣብህ ስለምታቅ ነው። አየህ ሶ እኔ ደግሞ እንደዛ አለለም። አንተን የሚያበሽቅህን ነገር ግን እየፈለግኩኝ ያንን ነገር በፊትም ብያለኩ የሚያናድድህን ነገር እየፈለግኩ ነው ማደርገው አንተን ለማነበቃ ካረ የምፈልገው እሱን አይደል እንዴ? ኦኬ አይ ጥሩ ለማብሸቅ ነው ውላ ኦፍኮርስ ነገሮች ብዙ ውሸት አልጨምርም። አደው ብዙ ውሸቶች አልጨምርም።

ይሄን ያህል አጥንት ይዛ ቁልልጭ ብትል ራሱ አልበላም። አይ መሰለኝ ኤልሳ ላይ አሁን ቆይ የተሰደብኩትበት ምክንያት ከአንቺ ጋር መታየቴ ነው። ዛሬ እያሰደብኝ ምን አትፍቼ ነው ከእኔ ጋር ከታየሽ እኔ ምን አጠፋው? ገብርኤል መጋይስ ምን አትፍቼ ነው አሁን መልሱልኝ። አያር ላይ አሁን እኔ አይደለም የሆኔ አሁን ራት በልተን ስንገባ በቃ ከሀዲዎች ናቸው እባቦች እየተዋል

ገባሽ ልክ ሳየው የማና ለማን የሰራችው በጣም ነው የደነገጥኩት። ምክንያቱም አላሰብኩት ጨርሾ አላሰብኩም። እኔ ልጆቼን በክፉ ማያብን ሰው የኔ ወዳጅ፣ የፈለገ ጸብ ቢኖር አቆመዋል። ምክንያቱም ለልጅ ምን ያህል መስዋዕት የሚከፈለው ወልዳ አይተዋለች። ያ ኦፍኮርስ ለልጅ ስልክ ነው። ተሳቅቅ የምኖሩ ለማን ስል ነው? ትክክል። ስለዚህ ያንን ነገር ስላየው እኔ ራሱ ዝም ማለት እችል ነበር፣ አይደለም ራሴ ላይ ጥጋና ቪዲዮ እና ሁለተኛ ሊያ የፈለገ ብትለኝ አልናገራትም ብዬ ቪዲዮ የሰራው ነው አላልሽኝባቸው ስለዚህ የሰውን ክሬዲት ነው ያለ ውስድ ስለተጣላው ብዬ ጥሩ ነገር ባይ ጥሩ ነገር ላል። አንዳንዱ ሰው ግን የተሸነፈ ስለሚመስለው ምን ያደረጋል። አሁን ለምሳሌ አንቺ መናገር አይጠበቅብሽም ነበር፣ ስለ ልጆች እሳይ ነበር ማለት የነበረብሽ በተንኮል ይገኝ በተንኮል ቢሆን እንኳን ተረገጠ እሱ እንደዚህ ነው ብለች ማለት ውጪ ነበር። ከልካይ የለሽ። ኦፍኮርስ ኖ ብለሽ መግባቴ እንኳን አልታወቀም። የምትታወቀው እናታችሁ እንደዚህ ትሆን የሸርሙጣ ልጆች እንደዚህ ሆኑ ስትል ነው የምትታወቀው። ምንም አንድ ቁም ነገር የላት ለዚህም እነሱም አይፈልጓትም። ስርዓት ያስፈልጋል። የልጆች እናት የሶስት ተለያየ ወልዳ አ ስድስት ባላ ገብታ ምን ያለ ሰው በሌሎቹ ላይ ለምንድን ነው እኔ በጣም ያሳቀችኝ አንተን ለማናደድ ስል ማለት ነው። በቃ ዝርያ እንደ እኔ እኮ ቂጤም በቴስታ መልስ ሲያደግኩ ያራዳ ልጅ እኮ ነኝ። በቃ ዝርያ ስታይል ፈትቻለሁ። እሱን ለማናደድ ምናምን ብዬ ላሽ ብዬ ገባውላት እና ታረኳት ማለት ነው። እሩጣ መታ ስልክ ቁጥሩ አላላከችልኝም። እንቦክስ የጋቢ ረሳ የተወጋ ይረሳ ልጅ ነክተሽ ጭራሽ እኔ ካንቺ ጋር ልበላ እውነት መርዝ ይሁንብኝ ፋር ሞታ እርግጥግጥ አርጓት። እንዴት አልሰደብከኝም ዛሬ ውለቀን አልሰደብከኝም ብላ ቪዲዮ ሰራ ነበር። እኔ ስልሳት ባሉ እኳ መጥቶላን የሰደብ ዋይ ሞታ ይልሳል። እንዲያውም የሚደባብር ስድቦች ነው የተሳደ። እኔ ግን በባሉ እኳ እየተተረጎምኩለት በአስተርጓሚው ሁላ አሰደባለሁ። ለምን የኔ ለያል ይሄኔምንባይዘዌ ይኸውልህ፣ አንተ አሁን ለምሳሌ እኔ አሁን ሰው እንዴት ነው ማበሽቀው? ሳቄ ራሱ አለችኝ፣ ኮልሹ ሳቅሽ ራሱ ያናድዳል አለችኝ። ሰዎች አሁን የሚያናድ የራሱ የሆነ ፓርት አለን ስንናገር፣ እኔ አሁን ጣል የምታደረገው ነገር አለ በጨዋታ ማል። ተሳዳቢ ሁኝ እኮ አይደለም፣ ስድብ ሰድ ስድብ ተሳድቤ አይደለም፣ በጨዋታ ማል። ያልሆነውን ያልተፈጠረውን ተፈጠረ አድርጋት፣ አሳምናት፣ አናድዳለሁ። ሰው ገባክ? አንተም ታውቀዋለህ እንዴት እንደሚናደድ ያ ሰው ሶ በዚህ ደረጃ እንደዚህ የምናወራው ሰዎች አሁን እንደው አሁን እንደው እኔና ዮናስ መታረቅ ነበረብን። ይልሹ እኔና ዮናስ መታረቃችሁ ማለት ሆነ ተመሳሳይ አይነት እንትን አላችሁ አሁን። እሱም እንደዚህ ነው አሁን እሱም የፈለገ ሰው ሊያጠቃሽ ካለ እንትን ይልሻል። እና በጂጂ አይቼዋለሁ ጂጂ እና እሱ እንደዛ እየተሰዳደቡ የሆነ ጊዜ ምን ሆነች ተብሎ ነው እኔውም በዛ ሰዓት ብትንትኗን ጅጂ ማውጣት እችል ነበር ብትንትኗን የጸብ ጊዜ ነበር ብትንትኗን አወጣው ነበር ያው ከወዴ ጋር በተጣሉ ጊዜ የሆነ ስብራት አለ ያው ዴታ አርጌም ስልማቅ ምናምን ምናምን የሴሌ ስብራት ይገባኛል ለእኔ ጠብሰኝ ነበር ያዋጣኝም ነበር ለእኔ ከሚዲያ ማጥፋት እችል ነበር በዛ ሰዓት ግን አላደረግኩት ጂጂ አትጠፋም። ጂጂ ሲጀመር አትጠፋም፣ መቼ አትጠፋም፣ አሁንማ አትጠፋም። ግን በነበረው ጊዜ ያዋጣ ነበር። በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂ መለጥለጡ ያዋጣኛል፣ መሳሳ አገኘውች ብዬ ግን ነው አያስፈልግም። አንዳንዴ ማለትዋል አሁን በአንቺ ተጣልተናል አለ ለነ አማንዬ እንደዛ ስትሳይ መቤቴ ምስክሬ፣ ሌላ ነገሩ በሙሉ ተረሳው ከአንድ አንድ ረሳው ባል እኔም የፈለገ ነገር ይሁን። ኬኳ ትባረክልሻ። አሁነ ድገሚ፣ እድሜ እየሄደ ነው። ድገሚ ድገሚ። እውነቴን ጊዜ ካመለጠ በኋላ ምነው ሁለት ምነው ነው ሶስት በሆንልኝ አይሰራም። ቶሎ ድገሚ። ከዛ በኋላ እኛ እንደርሳለን፣ እንጨቃጨቃለን። ልጆች አብረው ሲያድጉ አብረው ሺህ ትሁን ሺህ ትሁን አይ ይኑሩ መከታ ወንድም ሲኖር ምናምን ደስ ይላል፣ ደስ ይላል በእውነት አብረው ሲጫወቱ ምናምን ካለሽ እንግዲህ አሁን ጥሩ ነገር ላይ ነው ያለሽ። እራሱ አሁን መኪና ገዛች ሲባል ምንድን ነው ያልኩት? ጸበኛ ነህ ሌላ ነገር ማለት እችላለሁ፣ ውሸት ማውራት። ኧረ ይመቻል ገና ሌላ ነገር ትግዛ። ቤት ስትገዢ እንኳን ደስ አላት ነው ያልኩት። ጸብም ቢኖረኝ የማከረው ነገር የለም። ለምን ላይን አትጠሽ እናት ልጆች ምናምን የሚባል ጋር አትደርሺ ስለማደርሺ ችግር የለብኝ። እኔ ችግር ያለብኝ በጣም ኦን ፐርፐዝ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል። አያቋቸው አያቋቸው፣ ምንም የፈለጉትን ማውራት ይችላል። አሁንም ቤተሰብ ጋር አትደርሱ፣ አቅም ከሌለላችሁ አትጀምሩ ሰው እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ። ላበሻ መሞከር መብታችሁ ስህተት እሰራለሁ። አብሶሉት ግጥም አድርግ ይሰራል፣ እሰራለሁ። በስህተቴ ደግሞ እላሳለሁ። ዝም የሚለኝ የለም። በስህተቴ እያወጡ ነው የሚያሰጡኝ። ላይሞቀኝ አይበርደኝ። ስለዚህ አሁንም የምናገረው ምንድን ነው፣ ደካማ ስትሆኑ፣ ተንኮለኛ ስትሆኑ የሚጠቅም ነገር የለም። ስህተቶች ይሰራሉ፣ ስህተቶች ይጣረማሉ፣ ነገሮች እንትን ይላሉ። ቤተሰብ ጋር ምናምን ከተሄደ በኋላ ስቱ ላይት አትሄዱ። ቤተሰብ

እግዚአብሔር ምስክር ጠይቋል። አደ ተሻል ምን ብለሻል? ለወንድ ጫፋ የሚልኩት ምን ትያለች? እኔ በጎች ብያቸው ተነስተውብኛል። ዋክን ሰሙኑ ይሄ ነው ትልቁ ችግር። ፎቶዬ እየተዘቀዘቀ እየተሰደብኩ ነው። ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑት፣ የምታሳፍሩት። እውነት ይነዋል። ሴቶች ሆናችሁ እናት እያለች ወንድሞች እያለች ስንት የሚረዳ ወገን እያለች ለጎረምሳ የምትቀልብ ሴት ጤነኛ አትመስልም። እውነቴን ነው፣ ና ጤነኛ አትመስልም። ተቀየሩ። የለፋችሁትን ሴትን ልጅ ተይክር የሚያደርግ እንጂ ወንድ ወንድ ልጅ ሴትን ተይክር አታደርግም። የትኛውም ዓለም ላይ በየትኛውም ዓለም ሰምተንም አይተንም አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀየሩ? ያንን ማለት ፈልጋለሁ እና ከዛ ውጪ እንዳልኩሽ በልጆቼ ያንን ስላየው ግን አብሬሽ እንደማልበላ እነግርሻለሁ። ከዛ ውጭ ግን ታርቀናል። አብሬሽ እንደማልበላ እኔስ እበላለሁ እንዴ? ስታስበሉ ቀድሞ ምግቡ እኔ እኮ እያለ የሶሻል ሚዲያ ሰው ላልበላ አብሬ ኧረ እኔ ቁጭ ስለሆነ ነው። ኬል ብቻ ነው የምትሰራልኝ። ሳቢ በነገራችን ላይ ኤልሹ መቤቴን በጣም ቆንጆ የልጅ ናት። በጣም ነው የምታምረው። እኔ እኮ ኤልሹን ያለ ፊልተር ነው የማውቃት። ተንኪው ማርያምን ኤልሻዳይ በጣም ቆንጆ ናት። እኔ የመጀመሪያ ቀን ኤልሻ ዳይ እንዴት እንዳየናት ታውቃለህ? እኔና ቱቱ አጀት ቁጭ ብለን ምሳ የበላ መስላለች ስል ቱቱ እኮ ናት፣ አረ ኤልሻ ዳይ እንደዚህ ቆንጆ አይደለችም ማለች። ሲወራ ሰምታ ማለት ነው ሚዲያ ነው። ከዛም ጓደኞቿ ሊያ እየጠራችሽ ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን። ማርያምን በጣም ቆንጆ ናት፣ ያውም ቱታ ለብሳ ምናምን የሆነ ጋውን ለብሳ ምናምን የመጣችው ተኳኩላ እንኳን አደለም። ዛሬ እንደሁም ተኳኩላን የመጣችው ጥሩ መረጃ ነው ለእኔ። ይሄአዞን ኤልሻዴ ቆንጆ ናት ስልስ አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኝ ምን መሰለሽ፣ አንዳንዴ ምንም ይልቁኑ፣ የአንቺ እጣን አደለም ያሳቀኝ፣ ይልቁ ነው እነ ሉቺ ምናምን ሆኖ አንድ ላይ እጣን እያጨሱ ሲረግጡኝ አለቀስ ልጅ ጋ ፍቅር ነን እና ኧረ እያጨስን እንርገጠው ተባሉ። ና እጣን አምጥተው እያጨሱ ተሰብስቦ ማለት ነው። አለቀስኩኝ። ይሰው እያጭ ብለው እርገሚው እርገሚ ይባባል። የመጨረሻ በነገራችን ላይ እዚህ ውስጥ ገብታችሁ ማለት ነው። አሁን ኮመንት የምትሰጡ ሰዎች የሰይጣን መንፈስ ልባችሁ ውስጥ ለምትናደዳለ ሰይጣን ከነገ ጀምሮ ይታሰራል ጋይስ። ስለዚህ አይና ለዛ ነው እንጂ ያን ያህል ታሰረ እኮ ነገር የለም፣ እዚህ ቦታ የሚባል ነገር የለም። ዝም ቢያቸው ቴንክዩ። የእኔ ሞራ ለማብሸቅ ነው። እኔ ነገርኩ፣ በግልጽ ነገርኩ። ጅጅኪያ ከሆን ብያ አይደለም እኮ በቃ ለማናደድ እሷን። እኔ እግዚአብሔር ነግሬ ያለዋ ሆዴ ቀይ ይሁን ጥቁር ይሁን እኔ ሆዴ ጋር አልተገናኝንም። ሲጀምር አላገኘውትም፣ ግን በቃ እንዳገኘውት አርጌ ቆንጆ ካራክተሪን ሰርቼ ድርሰቴን ተወንኩት ሚዲያ ላይ መጥቼ በቃ የምፈልገው እሷ ማናደድ ነው። ስለዚህ ታርጌቴን አገኘው ማለት ነው። አንተ በዛ ሰዓት አንተ ስታስበው ሮማን እኮ ገና እንደገባች እኮ ነው። በማግስቱ ወታ ኬኳን የሰደበቻት፣ በማግስቱ ገባች። ምን አድርጋ ያንቺን ልጅ የኔንም ልጅ እኮ ኦቲዝም ብላታለች። ብላታለች እኮ ኬኳንም ብላታላችሁ። ይህንን የምትለው እህቷ ታውቂያለሽ አይደለም መቤቴ፣ መሰክር እህቷ አለች እንደዚህ የሆነች በቪዲዮ መጠራቻት ኢትዮጵያ ስትሄድ ሰላም ብላ አንድ ቀን ያሳየቻት እሷ ናት። እሷን እንደዛ እያለች ነው ያደገችው። እርግጠኛው እኔ ነው ምናምን እሷን እየሰደበቻት ነበር ያደገችው። ዳስዋ የእሷ እንደዛ ኦቲዝም የሆነ ጭት አለቻት። በሚያሳዝን ሁኔታ እግዚአብሔር ይጠብቃል ልጅቷል እንደዛ እየሰደበቻት ግን አድጋለች ልጅቷል። በፈለጋችሁ ታስሱ። ለዚህ ነው ያንን ነገር እያንዳንዱ የሰዎችን ልጅ የምትሰድበ ያ ሰው ያለውን ነው የሚሰጥው፣ የሚሰጠው ምልስ ለዛ ነው እንጂ። አሁን የሊያን ልጅ በእንትን ራሷ እና በመልክ ራሷ እናቃት። ወቅ ስታረግ ፊቷን ሸፍና ምናምን ታሳይናለች። ተባረክልች።